አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መስከረም 24/2018፣ ከጊዜ ወደ ጊዜ ከቀን ወደ ቀን አንዴ እየጨመረ አንዴ እየቀነሰ ብዙዎቻችንን እያስገረመ ያለው የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ የ17 ሀገራትን መረጃ ልናደርሳችሁ በዚህ ሰዓት ተገኝተናል። እንዲሁም በዛሬው ዕለት ከአዋሽ ባንክ ዕለታዊ የምንዛሬ ዋጋ ተመን ውስጥ የስድስት ሀገራትን መረጃም አካተን ይዘንላችሁ ቀርበናል። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችንም የዱባይ ዲርሃምን፣ የሳውድ ሪያልን፣ የኳታር ሪያልን፣ ዩሮን፣ የስዊስ ፍራንክን፣ የቻይና ዩዋንን፣ የካናዳ ዶላርን፣ የአሜሪካ ዶላርን፣ የኩዌት ዲናርን፣ ፓውንድ ስተርሊ፣ የባህሬን ዲናር፣ የጆርዳን ዲናር፣ የኦማር ሪያል፣ የእስራኤል ሽቅልንና የአውስትራሊያ ዶላርን መረጃ አካተን ነው እንግዲህ የሁሉንም አንድ ባንድ ወደ እናንተ የምናደርሰው። እንግዲህ ትላንትና ብዙዎቻችሁ የሚገርም ኮመንት አድርጋችሁልኛል። ይኸውም እንግዲህ ለመጀመሪያ ጊዜ ሊሆን ይችላል ምናልባትም ወደ መጨረሻ ላይ አካባቢ መረጃውን ስለማደርስም ይሆናል ፓውንድ ስተርሊን ማለትም የእንግሊዝ ፓውንድን አቅርበህልን አታውቅም ያላቸው የቻናል ቤተሰቦች በእርግጥ ወደ አምስትና ከአራት ደቂቃ በላይ ባለ ቪዲዮ ውስጥ ነበር እስከዛሬ ወደ እናንተ የማደርሰው። ዛሬ እንግዲህ በጥያቄዎቻችሁ መሰረት ፓውንድ ስተርሊን በማስቀደም የሌሎች ሀገራትን ወደ እናንተ የማደርስ ይሆናል። ቀጣይ የትኛው ይቅደም በእናንተ ድምፅ የሚወሰን ይሆናል። በዛሬው እለት እንግዲህ አንድ ፓውንድ ስተርሊን ስንመለከት 225 ብር ከ19 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22519 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የአሜሪካ ዶላር ነው። በዛሬ ሁለት አንድ የአሜሪካ ዶላር 167 ብር ከ39 ሳንቲም ሲመነዘር 100 የአሜሪካ ዶላር 16739 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላር 119 ብር ከ92 ሳንቲም ሲመነዘር 100 የካናዳ ዶላር 19992 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ውለትም አንድ የኩዌት ዲናር 550 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 55000 ከ10 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ዌብሳይቱ ከማያስነብብ ሀገራት መካከል የኳታር ሪያል በዛሬው ዕለት መረጃውን አግኝተናል። በዛሬው ዕለትም አንድ የኳታር ሪያል 43 ብር ከ90 ሳንቲም ሲመነዘር 100 የኳታር ሪያል 4390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለትም አንድ የሳውድ ሪያልን ስንመለከት 44 ብር ከ93 ሳንቲም ሲመነዘር ሲመነዘር ነው። ሌላው አረብ የስዊስ ፍራንክ ነው። በዛሬ ሁለት አንድ የስዊስ ፍራንክ 211 ብር ከ70 ሳንቲም ሲመነዘር 100 ስዊስ ፍራንክ 21170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ 21 አንድ ዩሮን ስንመለከት 194 ብር ከ49 ሳንቲም ሲመነዘር 100 ዩሮ 19449 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት።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 አንድ መቶ የቻይና ዩዋን 2330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽቅል 49 ብር ከ10 ሳንቲም ሲመነዘር፣ አንድ መቶ የእስራኤል ሽቅል 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በሀገራችን ኢትዮጵያ ህጋዊ ባንኮች መካከል አዋሽ ባንክ በከፍተኛ የምንዛሬ ዋጋ ተመን የሚታወቅ ባንክ ነው። በዚህም አዋሽ ባንክ አንድ የአሜሪካ ዶላርን 141 ብር ከ71 ሳንቲም ገዝቶ 144 ብር ከ53 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 166 ብር ከ39 ሳንቲም ገዝቶ 169 ብር ከ72 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 19 ብር ከ79 ሳንቲም ገዝቶ 194 ብር ከ60 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 173 ብር ከ00 ሳንቲም ገዝቶ 176 ብር ከ46 ሳንቲም እየሸጠ ይገኛል። የሳዑዲ ሪያልን ስንመለከት 42 ብር ከ39 ሳንቲም ገዝቶ 43 ብር ከ24 ሳንቲም እየሸጠ ይገኛል። የዱባይ ዲርሃምን ስንመለከት 43 ብር ከ32 ሳንቲም ገዝቶ 44 ብር ከ19 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 104 ብር ከ06 ሳንቲም ገዝቶ 106 ብር ከ14 ሳንቲም እየሸጠ እንደሚገኝ አዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመኑ በዚህ መልኩ እንግዲህ እየመነዘረ ይገኛል። እንዲሁም ከህጋዊ ባንኮች እና በጥቁር ገበያ መካከል ያለውን ሰፊ ልዩነት እየጠበበ የመምጣቱ ያለበት ሁኔታ ነው። በተለይ የጥቁር ገበያ ሐዋላ መጨመር ለሀገራችን ኢኮኖሚ እጅግ ከፍተኛ የሆነ አሉታዊ ተጽዕኖ አለው። በተለይ በትናንትናው ዕለት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሴኖ እንደገለጹት በተለያዩ የዓለም ሀገራት ሆነው ገንዘባቸውን በሐዋላ መላካቸው በሀገራችን የውጭ ምንዛሬ ማግኘት የምንችልበትን ሁኔታ እያዳከመ መምጣቱ እጅግ በጣም የሚያሳዝን ነው። ቪዲዮን ላይክ ላይክ ሸርሸር እያደረጋቸው ለሀገራቸው ሰላም፣ ለህዝባቸው አንድነት ጸሎታችሁን አድርሱላለሁ። ለዛሬ የቀረብኩላ መረጃ ይህን ይመስላል እስከ ፍጻሜው ድረስ ጸጉራቸውን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።